አንድ ችግር ተፈጥሮ ነበር። ይህም የተነሳው እኔ በተናገርኩት ነገር ነበር። በጣም እንዳስከፋሁት ስገነዘብ ጸጸተኝ። እናም ይቅርታ ጠየቅኩት። እርሱ ግን ሊያናግረኝ ፈቃደኛ አልነበረም፣ ጭራሽ ፊት ነሳኝ። እኔም ፈገግታው እስኪመለስና በእኔ ደስተኛ እስኪሆን ድረስ ጥረቴን አላቋረጥኩም! አናደጄው በተበሳጨባቸው ጊዜያት አላህ ይጠይቀኛል ብዬ እፈራለሁ። አባቷም እንዲህ አላት፤ ልጄ ነፍሴ በእጁ በሆነችው አምላክ እምላለሁ፣ ባልሽ ባንቺ ደስተኛ ባልነበረበት ሁኔታ ሞተሽ ቢሆን ኖሮ አላህም ባንቺ አይደሰትም ነበር። ባሏ የተቆጣባት ሴት በቁርኣን እንደተረገመች ጣረ ሞት እንደሚጠባትና ቀብሯም እንደሚጠባት አታውቂምን አላት። ስለዚህ ባሏ የማይከፋባት ሴት እንኳን ደስ ያላት። በርግጥ መቃቃር መፈጠሩ አይቀርም፣ እንከን መፈጠሩ አይቀርም፣ ግጭት መፈጠሩ አይቀርም። ነገር ግን ሆም ብለን ወይም በቸልተኝነት ወይም አስተሳሰባችንን ሰፋ ባለማድረግ እንዳይፈጠር ጥረት ካላደረግን ነው ትልቁ ችግር። በሁለቱ ጥንዶች መካከል ከግጭት ይበልጥ አደገኛ የሚባል ነገር አለ እሱም እልህ ነው። ተጋጅተውም በእልህ የሚዘጋጉ ከሆነ ያ የትዳር ሕይወታቸውን አደጋ ውስጥ ሊከት የሚችል ትልቅ ፈንጅ ነው። ስለዚህ ኸይርሆ መለዚ የብደኡ ቢሰላም እንደተባለው ከሁለቱ መልካም የሚባለው ሰላምታውን አስቀድሞ ይቅርታን የሚጠይቅ ሰው ነው። አንዳንዴ ጥፋተኞች እንኳን ባንሆነም ወይም ያ የተከሰተው ጥፋት በጣም ትልቅ የሚባል ካልሆነ ኢምንት አይነት ጥፋት ከሆነ ይቅርታ ማድረጋችን ለአጥፊው ብቻ ብለን ሳይሆን ለራሳችንም ብቻም ብለም ሳይሆን ለልጆቻችን ብለን ማድረግ መቻል አለብን። ሁለቱ ጥንዶች ተጋጅተው ተኮራርፈው ተዘጋግተው የሚሰማቸውን የንዴት ስሜት ልጆቻቸው ላይ ሲያሳርፉ በጣም አደጋለሁ አናስተውለውም እንጂ ብዙዎቻችን በውስጣችን የምንቋጥረውን ቂም በውስጣችን ያለው የተዳፈነው የንዴት ስሜት ልጆቻችን ላይ ጥፋት እንኳን ሳይፈጽሙ ያ የሚሰማንን የተዳፈነውን ንዴት ስናራግፍባቸው ይታያል። ምንም ባላጠፉት። ስለዚህ አደራ አደራ፣ የቤትን ነገር በሁለቱ ጥንዶች መካከል ያለውን ግንኙነት አያያዝ ከወንዱ በላይ ሴቷ ትሻላለች።

ያደግሽበትን ቤት እየለቀቅሽ ነው። ዳዴ ያልሽበት ቤትሽ ነበር። አሁን ደግሞ ወደማታውቂው ቦታ ለመጓዝ ተቀርበሻል። የማታውቂውን ሰውም ልትጐዳኝ ነው። ያገባሽ ሰው በአንቺ ላይ አዛዥ ይሆናል። ስለዚህ አንቺም እንደ ባሪያ ታዘዢው። ይህን ማድረግ ስትቺ፣ እርሱም በተራው ባሪያሽ ይሆናል። ስንቅና መገሰጫ እንዲሆኑሽ እነዚህን አስር ባህሪያት እንድትላበሺ አጥብቄ እመክርሻለሁ። አንደኛውና ሁለተኛው ከሱ ጋር ባለሽ ጉድኝት ተብቃቂ፣ የሚልሽን አድምጪ፣ ታዛዥም ሆኝለት። መብቃቃት የእምሩ ሰላም ይሰጥሻል። በተጨማሪም የሚለውን መስማትና መታዘዝ ታላቁንና ሩኅሩኁን አላህን ያስደስታል። ሦስተኛውና አራተኛው ጥሩ ጠረንና ውብ እይታ እንዲኖርሽ አድርጊ ፈጽሞ የሚያስጠላ ነገር ሊያይብሽ አይገባም። አይገባ ካንቺ መጥፎ ጠረን ሊደርሰውም አያሻም። አምስተኛውና ስድስተኛው ምግቡን በወቅቱ አዘጋጅ፣ ሲተኛም ጸጥታን ጠብቂለት። ምክንያቱም ረሃብ የሚንተገተግ እሳት ሲሆን፣ እንቅልፍ ማጣት ደግሞ ሰውን ብስጩ ያደርጋል። ሰባተኛውና ስምንተኛው አገልጋዮቹንና ልጆቹን በደንብ ያዥ፣ ሀብቱንም ከጥፋት ጠብቂ። ሀብቱን ከጥፋት መታደግሽ እንደምትወጁ ያሳየዋል። ልጆቹንና ሰራተኞቹን መንከባከብሽም የአስተዳደር ብቃትሽን ይጠቁማል። ዘጠነኛውና አስረኛው ከምስጢሮቹ አንዱንም አታባክኚ፣ ትዕዛዙንም አትጣረሪ። ሚስጥሩን የምታባክኝ ከሆነ ውሎ አድሮ ይክድሻል። ትእዛዙን እምበኝ ካልሸ ልቡ በጥላቻ ይሞላል። ልጅ በተቆጣ ጊዜ እፊት ለፊት ሆነሽ የደስታ ምልክት ከማሳየት በተደሰተበት ጊዜም የተከፋ ፊት ከማሳየት ተጠንቀቂ። ደስታሽ በሌላ በማንም ሳይሆን በራስሽ እጅ ነው። ሚስት ባሏ ወደ ቤት ሲመጣ የሞቀ አቀባበል ልታደርግለት ይገባል። ተጨቁኖና ደክሞት ሲመጣ መቆጣት የለባትም። እንዲያውም በተቃራኒው ያስጨነቀውንና ያደከመውን ነገር ሳትጠይቀው የሚፈልገውን ነገር ሁሉ ማሟላት ነው ያለባት። ልብሱን ካወለቀና ተረጋግቶ ከተቀመጠ በኋላ የተጨነቀበትን ነገር እራሱ ይነግረታል። ከራሱ ካልመጣ ግን ብትጠይቀው ችግር የለውም። አጠያይቋም ዝም ብሎ መሆን የለበትም። ተቆርቋሪነቷንና ለእርሱ የምታስብ መሆኗን በሚያሳብቅና እቤት የገባበት ሁኔታ እንዳስጨነቃት በሚያሳይ ሁኔታ ቢሆን ይመረጣል። ሚስት ባሏ ያስጨነቀውን ችግር እንዲቀርፍ ማድረግ የምትችል መሆኑን ካረጋገጠች፣ በፍጥነት ታድርገው። ይህን ማድረግ ከቻለች የባሏን ሸክም አቃለለች ማለት ነው። እቤቱ ውስጥ ውድ ዋጋ ያላት እንቁ ያስቀመጠ ያክል ይሰማዋል። እንዲያውም ከዓለም የከበሩ ጌጣጌጦች ሁሉ የላቀ ዋጋ ያለው ንብረት እንዳስቀመጠ ያስባል። አላህን የምትፈራ ሴት ባልዋን በረህራህ የምትንከባከብና የአላህን ትእዛዛት ከመፈጸም ቀጥሎ የእሱን ትእዛዛት የምታከብር ናት። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዓለይህ ከሴቶች ሁሉ በላጯ ማን ናት?

ሲያያት የምታስደስተው ሲያዛት የምትታዘዘው ከቤቱ በራቀ ጊዜም ታማኝ የምትሆንለት አላህን ፈሪ ሚስት ነች። በሌላ አጋጣሚም የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዓለይህ የሚስት ጀነት መግባት አላህና መልእክተኛው በደነገጉት መሠረት ባልዋ የተደሰተባት ከመሆኑ ጋር የተሳሰረ መሆኑን ጠቁመዋል። ባልዋ በሷ ደስተኛ ሆኖ የሞተች ሴት